ረስጥልን እንደምንዋላችሁ ክቡራን ተመልካቾቻችን፣ ይህ በኢኮኖሚ ጉዳዮች ላይ ትኩረት የሚያደርገው አዲስ ገበያችን ነው። ፕሮግራማችን አሁን ተጀምሯል። የዛሬው ትኩረታችን በኢትዮጵያ ግብርና እንቅስቃሴ በተለይ የመኸር እርሻን አስመልክቶ ግብዓቶች ወደ አርሶ አደሩ የሚደርሱበት ወቅት ነው። ይህንን ጉዳይ በተመለከተ በተለይ በግብርና ሚኒስቴር በኩል ያለውን ዝግጅት በተለይ ከማዳበሪያ አቅርቦትና ስርጭት ጋር የተገናኙ ጉዳዮችን እናነሳለን። እንግዳችን የግብርና ሚኒስቴር ሚኒስትር ዴኤታ ዶክተር ሶፊያ ካሳ ናቸው። እዚህ ድረስ መጣው ለምናነሳቸው ጥያቄዎችም ማብራሪያ እየሰጡን ከኛ ጋር ቆይታ ያደርጋሉ። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላሽ ስቱዲዮ ባለሙያዎች ጋር አብሬያቸው ቆይታ ሳደርግ እጅግ ደስ እያለኝ ነው። አብረን እንቆይ። ዶክተር እንኳን እንደናመጡ በቅድሚያ እንኳን መልካም። ቀደም ብዬ ለመግለጽ እንደሞከርኩት የዛሬው መነጋገሪያ ጉዳያችን በዋናነት ወቅቱ የግብርና በተለይ የመኸር እርሻን የተመለከተው ግብአት አብዛኛው ወደ አርሶ አደሩ የሚደርስበት ወቅት ግዥ የሚፈጸምበት ሂደቶች ላይ ነው ያለነው እና በተያዘው የ2017/18 የምርት አመት 24 ሚሊዮን ኩንታል የአፈር ማዳበሪያ እንደሚያስፈልግ ለዚህም ደግሞ 1 ነጥብ 3 ቢሊየን ዶላር መደበኛ በጀት እንዲሁም ደግሞ 84 ቢሊዮን ድጎማ እንደሚደረግለት በተደጋጋሚ ተገልጿል። በተለይ ደግሞ በቅርቡ ጠቅላይ ሚኒስትሩም በፓርላማ ላይ ሲያነሱት ነበር። ለመሆኑ እስካሁን ድረስ ምን ያክል ማዳበሪያ ግዥ ተፈጽሟል? አጠቃላይ የማዳበሪያ አቅርቦትና ስርጭትን የተመለከተው እንቅስቃሴ ምንድን ነው የሚመስል? እሺ አመሰግናለሁ። እንግዲህ ያው በተደጋጋሚ ግብርና ሚኒስቴርም እንደሚገልጸው ለ2017-18 ምርት ዘመን 24 ሚሊዮን ኩንታል የአፈር ማዳበሪያ የሚቀርብ ነው የሚሆነው እስካሁን እንግዲህ ግዥውን ከዚህ በፊት የነበረንን አሰራር ከባለፈው አመት ጀምሮ ቀይረን ወቅቱን ያማከለ እንዲሁም ደግሞ የዓለም ገበያን ታሳቢ ያደረገ ግዥ ነው እየፈጸመን ያለ ነውና እስካሁን ባለው ከ14 ሚሊዮን ኩንታል በላይ ግዥ ተፈጽሟል። ከዚህም እስከ ትናንት ማለት ይቻላል ያው በየቀኑ መረጃዎች ስለሚቀያየሩ ከ10 ነጥብ ሰባት ሚሊዮን ኩንታል በላይ አገር ውስጥ ገብቷል። ስርጭቱንም ካየን እንግዲህ ግዢ ስንፈጽም ለመስኖ ለበልግና ለመኸር ብለን ከፋፍለን ነው የምንገዛው። በተለይም ለመስኖ የምንጠቀምበት የአፈር ማዳበሪያ ከባለፈው ምርት ዘመንም የሚተርፍ ማዳበሪያ ስለሚኖር ሁሌ ኤግዛክት ወይም ደግሞ በትክክል ለዛ ምርት ዘመን ብቻ አይደለም የተወሰነ ትርፍም ስለሚገዛ በተለይ ባለፈው ዓመት ወደ ሀያ ሚሊዮን ኩንታል ስለነበረ ገዝተን የነበረው የተወሰነ ማዳበሪያ ከሶስት ሚሊዮን ኩንታል በላይ ከሐምሌ ወር ጀምሮ የነበረ የአፈር ማዳበሪያ አለ። እሱን የማሰራጨት ስራም ስለተሰራ አቅርቦቱ እንግዲህ ከአስር ነጥብ ሰባት በላይ ነው ማለት ነው። ዶክተር ንዱ ሳልጠይቅ እንዳላልፍ ተረፈ ያሉኝ ማዳበሪያ በወቅቱ ሳይደርስ ቀርቶ ወይስ ደግሞ ሪዘርቭ ተብሎ የተያዘ ይቀርባል? ምንድን ነው በተለይ ዩሪያ ማዳበሪያ አርሶ አደሩ ምርቱ ቡቃያ ደረጃ ሲደርስ ስለሆነ የሚጠቀመው። ሰኔ ላይ የሚዘራ ሰብል አለ፣ ሀምሌ ላይ የሚዘራ ሰብል አለ። ለእነሱ ቶፕ ድሬስ ወይም ደግሞ ከቡቃያ ደረጃ ላይ ሲደርስ ሰብሎ የሚጨምር ማዳበሪያ ስለሆነ እኛ ከሰኔ በኋላ ያለውን ያው ወደሚቀጥለው ምርት ዘመን ስለምንቆጥር ነው። እንደው ምናልባት ከዚህ ቀደም ባለው ተሞክሮ መንግስት የማዳበሪያን ግዢ ቀደም ብሎ ፈጽም ያለው ቢልም በተለያዩ ምክንያቶች ግን ለአርሶ አደሩ መድረስ ባለበት ሰዓት ያልደረሰበት ጊዜ እንደነበር እናስታውሳለን። ባለፈው ዓመት ከዛ የቀደመው ዓመት ደግሞ በደንብ ብዙ ያነጋገረን የማዳበሪያ ጉዳይ ብዙ አጀንዳ ሆኖ ለሚዲያውም ብዙ መነጋገሪያ የነበረ አጀንዳ እንደነበር አስታውሳለሁ። እና እንደዚህ አይነት ችግሮች ነበሩ። ዘንድሮስ የግብአት እጥረት አለ ወይ? ምንድን ያለው ነገር? የግብአት እጥረት የለም ነው ምላሹ። አንዱ ባለፈው ዓመት ከፍተኛ መሻሻል የተደረገበትና አርሶና ከፊል አርብቶ አደሮቻችንም በሰዓቱ ማዳበሪያ ቀርቦልናል፣ የምንፈልገውን ያህል ቀርቦልናል ብለው ምስክርነት የሰጡት በተለይም 2016 17 ምርት ዘመን ነው። 2014 15 16 የተወሰነ መዘግየቶች የነበሩበትና እጥረትም አለ የሚል አንዳንድ ቦታ ላይ ቅሬታዎች ነበሩ። ከዛ ልምድ ተወስዶ ወይም ደግሞ ማሻሻያ መደረግ ስለነበረበት አንዱ ያደረግነው የግዢ ስርዓታችንን ማስተካከል ነው። በክቡር ጠቅላይ ሚኒስትራችን በተሰጠው አቅጣጫ መሰረት የአፈር ማዳበሪያ ግዢ ራሱን የሻለ መመሪያ ተዘጋጅቶለት ማሻሻያ ተደርጓል። ያ በመደረጉ ባለፈው አመት ማዳበሪያ ቀድሞም ነው የገባው። በቂ መጠን እንደየ አካባቢው ነባራዊ ሁኔታ ነው ያቀረብ ነው። ምክንያቱም ኢትዮጵያ ውስጥ አሁን የተለያየ አግሮ ኢኮሎጂ ወይም ስነ ምህዳር ስላለ፣ አንዳንድ ቦታ ላይ የበልግ ወቅታቸው ልክ እንደ መኸር ወቅት የሆነበት አለ። ቀድሞ የአፈር ማዳበሪያ የሚፈልጉ አካባቢዎች አሉ። ለእነሱ ቀድሞ የማድረስ ሌሎቹንም በተመሳሳይ በሚፈልጉበት ሰዓት የአፈር ማዳበሪያ የማድረስ ስራ ባለፈው አመት በጣም የተመሰገነ አምራችም አርሶና ከፊል አርብቶ አደሩ ያመሰገነበት አመት ነበር። በዚህ አመትም በተመሳሳይ እንግዲህ በቂ ማዳበሪያ የማቅረብ ስራ ነው እየተሰራ ያለው። አቅርቦቱ ለምሳሌ 24 ሚሊዮን ኩንታል ገዝተን እናቀርባለን ብለናል። እስካሁን የቀረበው አስር ነጥብ ሰባት ነው። ቀሪው ደግሞ በጣም ባጣረ ጊዜ ተገዝቶ አሁን ሰሞኑንም ግዢ ተፈጽሟል። ወደ ሀገር ውስጥ የሚገባ ነው የሚሆነው። በተመሳሳይ በዚህ አመትም ስንሰራ ያደረግነው ምንድነው፣ በክልሎች በኩል እቅዱን በትክክል የማስተካከል ስራ ነው የተሰራው። አንዳንድ የሚገጥመን የነበረው ምንድነው፣ አንዳንድ አካባቢ ላይ ለምሳሌ ተመሳሳይ ክልል ሆኖ የተለያየ የመዝሪያ ወቅት ያላቸው አርሶ አደሮች አሉ። ሰኔ ለሚዘራ አካባቢ ቀድመን አናደርስለትም። ምክንያቱም ሚያዝያ የሚዘራው አርሶ አደር መቅደም መቻል አለበት ነው። ሁሉም ቦታ ላይ ይደርሳል፣ ግን ደግሞ የት ነው ማስቀደም ያለብን? ሌላ ከግምት ውስጥ የምናስገባው እንግዲህ ከሰባት መቶ በላይ ማዕከላዊ መጋዘን ስለሆነ የምናደርሰው መንገድን ታሳቢ እናደርጋለን። ዝናብ በጣም በሚበዛበት ጊዜ መኪኖች ላይገቡ ስለሚችሉ እነሱንም ታሳቢ ያደረገ የአቅርቦት ስራ ይሰራል። ስለዚህ በዚህ አመት እስካሁን እንግዲህ ብዙ ድምጾችን አልሰማንም። በቅርብ ደቡብ ኢትዮጵያ አካባቢ ላይ የዩሪያ እጥረት አለ ሲባል ከሌላ ቦታ ሽፍት የማድረግ ስራ እንሰራለን። በጣም የተናበበ ስራ ነው የሚሰራው። የአፈር ማዳበሪያ በነገራችን ላይ በጣም በርካታ ባለድርሻ አካላት ያሉበት በየሁለት ቀኑም ይገመገማል። አቅርቦትና ስርጭቱ ምን ይመስላል የሚለውን ሁሉም ክልል ችግርም ካለ ወዲያውኑ መፍትሄ ለመስጠት ሁሉም ባለድርሻ አካላት የሚሳተፉበት የግምገማ ስርዓት አለን ከዛ ባሻገር የቴሌግራም ግሩፕ አለ። እዛ ቴሌግራም ግሩፕ ላይ ትራንስፖርተሮች አሉበት፣ ክልሎች አሉበት። የሆነ ችግር እንኳን ቢያጋጥማቸው ወዲያውኑ ቴሌግራም ላይ መልእክት ያስተላልፋሉና ወዲያውኑ መፍትሄ የሚሰጥ እንደ ዶክተር ዋጋውስ የአርሶአደሩን አቅም ያገናዘበ ነው? አንዳንድ አካባቢዎች እኔ ለአርሶ አደር የበለጠ አደላለሁ። ለምን የፋብሪካ ምርቶች ውድ ናቸው እኔ ጤፍ ሽጦ ጤፍ በውድ ስለሸጠ አላዝንም። አንዳንዴ ለምን ልፋቱ ምናምን ሂደቱን የሆነ በቅርብ እንደሚያቅ ሰው እሱን ከግምት ውስጥ አስገባለሁ። ነገር ግን አንዳንዴ የሎጂስቲክሱ ጉዳይ የትም ሁኖ ማዕከላዊ ገበያ ማቅረብ አቅቶት በርካሽ ዋጋ እንደሚሸጠው አቃለሁ። አንዳንድ አካባቢዎች በተለይ የሰላም እጦት ያለበት አካባቢ ነገር ግን ደግሞ የማዳበሪያ አቅርቦት ደግሞ ዋጋው ከፍ ካለ እሱን የሚመጣጠን መስሉ ላይ እኔ እንደዛ ምን ያክል ነው ዋጋው? ተመጣጣኝ ነው? አርሳደው ያገናዘበ ነው አቅሙ? እንግዲህ አንድ ነገር ላይ መስማማት ያስፈልጋል። ኢትዮጵያ የአፈር ማዳበሪያ አምራች አይደለችም፣ ገዢ ናት። ስለዚህ ዋጋ ትተምንም። ዋጋ ትተምንም። ስለዚህ ዓለም ላይ ባለው ዋጋ ነው ገዝተን የምናቀርበው። ግዢው የሚፈጸመው ደግሞ በዶላር ነው። ስለዚህ በዶላር ገዝተን አምጥተን ወደ ብር ስንቀየረው ደግሞ ዋጋው የተወሰነ ከፍ ሊል ይችላል። ይህንን ታሳቢ አድርጎ ግን ድጎማ ተደርጓል። አሁን የሀገርን አቅም ማየት ያስፈልጋል። አርሶ አደሩ መግዛት አይችልም ወይ የምርት ዋጋውንም ደግሞ ታሳቢ ማድረግ ያስፈልጋል። ቢኮዝ በአንድ ወገን ብቻ ሆነን አይደለም ማሰብ ያለብን። የመጀመሪያው ስራ ላርሶና ከፊል አርብቶ አደሮቻችን የሚፈልጉትን አይነትና መጠን ማዳበሪያ በሰአቱ ማቅረብ ነው የመንግስት ግዴታ የሚሆነው። አቀረብን ግን ደግሞ ዋጋው ከፍ ሲል መንግስት የወሰነ ውሳኔ ምንድነው? የተወሰነም ቢሆን ድጎማ መደረግ አለበት ነው። ኢትዮጵያ ውስጥ የአፈር ማዳበሪያ ድጎማ አይታወቅም ነበር ያለፉት አራት አመታት ነው የአፈር ማዳበሪያ ላይ ድጎማ እየተደረገ ያለው ይሄ ድጎማ የአለም አቀፍ ገበያውንም እያማከለ ነው ለምሳሌ ሁለት ሺ አስራ አራት አስራ አምስትን ብንወስድ ከዚህ በፊት አርሶ አደራችን አንድ ኩንታል ዩሪያን ብንወስድ ሲገዛ የነበረው ሁለት ሺ ብር ነው በራሽያ ዩክሬን ጦርነት በኮቪድ እና በተለያዩ ምክንያት የአፈር ማዳበሪያ ዋጋ በከፍተኛ ሁኔታ ጨመረ ሲጨምር አንድ ኩንታል ሁለት ሺ ሲገዛ የነበረው አራት ሺ አምስት መቶና አምስት ሺህ ብር ነው የደረሰው በመንግስት በኩል የተደረገው ምንድን ነው ድጎማ ነው የተደረገው ያ ድጎማ ወደ 15 ቢሊዮን ብር አካባቢ መንግስት ድጎማ አድርጓል በዛን ወቅት በአንድ ኩንታል እስከ አንድ ሺ ስድስት መቶ ብር ነው ድጎማ የተደረገው ይሄ ማለት ምንድን ነው መንግስት የተጠቃሚ አርሶና ከፊል አርብቶ አደሩን አቅም ብቻ ሳይሆን የሸማቹ ማህበረሰብም ላይ የምርት ዋጋ ላይ ጭማሪ እንዳይኖር በሚል ታሳቢ አድርገው ድጎማ ተደርጓል በሚቀጥለውም አመት በ2015-16 ምርት ዘመን የባለፈውን አመት ዋጋ ሜንቴን ለማድረግ ወይም ደግሞ በዛ ተመሳሳይ ዋጋ በአንጻራዊ በሆነ መንገድ ማግኘት እንዲችል የ21 ቢሊዮን ብር ድጎማ ነው የተደረገው። በሶስተኛው አመት ባለፈው ምርት ዘመን ማለት ነው 16 ቢሊዮን ብር ድጎማ ተደርጓል። በዚህ አመት ከፍተኛ ድጎማ ነው የተደረገው፣ 84 ቢሊዮን ብር በኢትዮጵያ ታሪክ ድጎማ ተደርጎ አያውቅም። እንግዲህ በሪፎርሙ ምክንያት የነዳጅ ዋጋም ጨምሯል። እንደምታውቁት የትራንስፖርት ዋጋ ይጨምራል። የባህር ማጓጓዣም አለ። ማዳበሪያ በጣም በርካታ ወጪዎች ናቸው ያሉት ተገዝቶ እስከሚመጣ ድረስ ማለት ነው። ይህን ሁሉ ታሳቢ አድርጎ 84 ቢሊዮን ብር ድጎማ ተደርጓል። አሁንም ዋጋው ውድ ነው፣ ትክክል ነው። ግን ደግሞ በአንድ ኩንታል 3700 ብር ነው መንግስት ድጎማ ያደረገው። መልካም ቀደም ብለው አነሱት። እንደውም አንድ ቀጣዩ ማነሳውን ሀሳብ ባለፉት ሁለትና ሶስት አመታት ውስጥ በተለይ የማዳበሪያ ስርጭትን የተመለከተ ጉዳይ ሲነሳ አጋጠሙ ከተባሉ ተግዳሮቶች መካከል አንደኛው ብዙ ከምንጠቅሳቸው መካከል አንድ ዓለም ላይ ያለው ነባራዊ ሁኔታ በተለይ የዩክሬንና የሩሲያ ጦርነት ትልቅ ተግዳሮት ነበር። ኖቶሌ ማዳበሪያ ሌሎችንም የምንጠቅሳቸው እዚኛው ጉዳይ ላይ የማይገናኙ ግብዓቶችን ሁሉ ማንሳት እንችላለን። ነገር ግን ሀገር ውስጥ ያለው ደግሞ የሰላም እጦት አንዳንድ አካባቢ ያለው የታጠቁ ኃይሎች መኖር ብዙ እንደ ተግዳሮት የሚነሱ ችግሮች ይመስሉኛል። የነዚህ ተግዳሮች ግብርናው ላይ ምን ነው የፈጠረው ጫና ምንድን ነው? በተጨባጭ ተጽዕኖ እንደው ይሄ ነበር ስንል አሁን ላይ መሻሻል አለ? ምን ደረጃ ላይ ይገኛል ማለት እንችላለን? ምናልባት እንግዲህ የጸጥታ ችግር ምጣኔአዊ እንግዲህ የጸጥታ ችግር ያለባቸው አካባቢዎች ላይ ከዚህ በፊት በፓርላማም ቀርበው ክቡር ጠቅላይ ሚኒስትራችን ሲያብራሩት እንደሰማችሁት አርሶ አደራችን ያለበት ቦታ ላይ ማድረስ የመንግስት ኃላፊነትም ስለሆነ በጀባ ጭምር ማዳበሪያ ይሄዳል። ለምሳሌ አሁን አማራ ክልል ነው አንዱ የሚነሳው አይደል? አማራ ክልል ከሌሎች ክልሎች አንጻር ስናየው ከፍተኛ የአፈር ማዳበሪያ ስርጭት ያለበት አማራ ክልል ነው። ይሄ የመንግስት ትልቁ ኮሚትመንት ወይም ደግሞ ኃላፊነት የወሰደበት ምክንያቱም አርሶ አደራችን ማምረት አለበት። ማምረት ስላለበት የተከበረውን መከላከያ ሰራዊታችንም በዚህ አጋጣሚ ማመስገን እፈልጋለሁና ማዳበሪያ አርሶ አደሩ በር እንዲደርስ በእጀባ ነው ስናደርስ የነበረውና ይሄ ቀላል ስራ አይደለም። እንደ ሀገር ግን የአፈር ማዳበሪያ ላይ መቀለድ እንደማይቻል የሚያሳይ ነው። ምክንያቱም አርሶ አደራችን ዘንድ መድረስ አለበት፣ ማምረት አለባት፣ ኢትዮጵያ ማምረት አለባት። በተለይ ደግሞ አርሶ አደራችን ከኛ የሚፈልገው ትልቁ ነገር የአፈር ማዳበሪያ ነው። ስለዚህ የማድረስ ስራ ተሰርቷል። ከዚህ በፊትም ወደ ኦሮሚያ ክልል አካባቢ ለምሳሌ 2014 15 16ም ወደ ወለጋ አካባቢ የአፈር ማዳበሪያ እጥረት በብዛት የማንሰማበት አንዱ አካባቢ ነው። አንጻራዊ እንግዲህ የጸጥታ ችግር አለ ይባላል፣ ግን ደግሞ በእጀባም በተለያየ መንገድም የአፈር ማዳበሪያ እንዲደርስ ይደረጋል። ይህ እንግዲህ የመንግስትን ኮሚትመንት ነው የሚያሳየው። ምክንያቱም የጸጥታ ችግር ስላለ ተብሎ የአፈር ማዳበሪያ አይደርስም የሚባል የለም። ያልደረሰበት ቦታም የለም። ስለዚህ ጫና የለው ማለት እንችላለን ማለት እጀባው ምናምን ሌላ ወጪ አይደለም እያልኩ አይደለም። ራሱን ችሎ ሌላ ተግዳሮት ነው፣ ሌላ ወጪ። አንዳንድ ቦታ ላይ ዘረፋም አለ። ምክንያቱም አሁን ለምሳሌ አንዳንድ ቦታ ላይ እንደው አገር ሰላም ነው ብለንም ሰላም የሆኑበት አካባቢ ላይ ድንገታዊ የሆነ ዘረፋ ሲያጋጥመን ነበር። በዚህ አመት እንግዲህ እስካሁን ባለኝ መረጃ መሰረት ብዙም የገጠመኝ ችግር የለም። ባለፈው አመት የተወሰኑ ችግሮች ነበሩ፣ መንገድ ላይ የመዝረፍ ነገሮች ያጋጥማሉ። ግን ደግሞ እግረ መንገዴን መልእክት ማስተላለፍ የምፈልገው ይህ አፈር ማዳበሪያ ከምንም ነገር ጋር ሳናገናኝ ለተጠቃሚ አርሶና ከፊል አርብቶ አደር መድረስ ስላለበት ሁሉም አካል ሌላ የተለየ ጥያቄ ቢኖረውም አፈር ማዳበሪያን ግን ከዚህ ነገር ጋር ማገናኘት ተገቢ አይደለም። ምክንያቱም ይሄ ለዜጎቻችን የሚደርስ ስለሆነ አርሶ አደሩ ዘንድ ካልደረሰ ማምረት አይችልም። ካላመረተ ደግሞ ቀጥሎ የሚከሰተውን ነገር ስለምናውቀው አፈር ማዳበሪያ ሁሉም ሰው ሁሉም አካል መልካም ትብብር ነው ማድረግ መቻል ያለበት። መንግስት ደግሞ ከፍተኛ ወጪ አውጥቶ ነው ይህን ያፈር ማዳበሪያ እያስገባ ያለው። ወጪ ብቻ አይደለም ደግሞ በርካታ የስራ ኃላፊዎች የሚመለከታቸው ተቋማት ጊዜያቸውንም ጭምር ሰውተው ነው ይህ አፈር ማዳበሪያ ገዝቶ እንዲገባ እየተደረገ ያለው። እዚሁ አንድ ተጨማሪ ሀሳብ እናንሳ። ባለፉት ሁለት ዓመታት ውስጥ አንደኛው ደግሞ እንደሌላ ተግዳሮት የተነሳው የማዳበሪያ ስርጭት እጥረት አለ ይባልና የመድረስ አለመድረስ ምክንያቱም በክፍል ሂደት ውስጥ የተወሰኑ ሰንሰለቶች አሉ መቼም በዛ መካከል ውስጥ ኮንትሮባንድ ንግድ ላይ የተሰማሩ ደግሞ አካላት እንዳሉ ያኔ በደንብ የተነገረበት የሰማነበት ጊዜ ነበር ይህንን ችግር በመከላከል ረገድ ምን እርምጃ ተወስዷል ቀድሞ መከላከል ደግሞ ሌላዋኛው አማራጭ ይመስለኛል እርምጃ ከመውሰድ የበለጠ በእነዚህ ሁለት ጉዳዮች ላይ ምንድን ምንድነው የምታደርጉት እርምጃ ጥሩ ህገወጥ የአፈር ማዳበሪያ ዝውውርን በሚመለከት እንግዲህ ኢትዮጵያ ውስጥ ባልተለመደ ሁኔታ የአፈር ማዳበሪያ ወደ ህገወጥ ዝውውር ገባ የሚል ልምምድ የተጀመረው 201415 ትንሽ ነበረ 2015 ደግሞ የመጀመሪያ የሰማነው 201415 ነበር እዛ አካባቢ ላይ እኔ የሰማነው በደንብ ስለነበርኩም ስለማስታውስ አንዱ ምንድን ነው ትክክለኛ ያልሆነ መረጃ ለአርሶ አደራችን የመስጠት ነገር ነበር የአፈር ማዳበሪያ ላይቀርብ ይችላል በሚል ትክክለኛ ባልሆነ መረጃ አርሶ አደሩ ሰኔም የሚዘራው ሐምሌም የሚዘራው መያዝያና ግንቦት ላይ መጥቶ እንዲሰለፍ የማድረግ እና በአርሶ አደራችን ዘንድ አይቀርብም የአፈር ማዳበሪያ ብሎ የተሳሳተ መረጃ መስጠት ነበር። አንዱ ተግዳሮት የነበረው ይሄ ነው። ግን ትክክለኛ መረጃ አልነበር። ምክንያቱም ቅድም እንዳልኩ የአፈር ማዳበሪያ ሲቀርብ አንተ የምትዘራበትን ወቅት አውቀን ነው የሆነ ያህል ቀን በፊት የምናቀርበው። ከዛ ውጭ ግን ሰኔ ወይም ሐምሌ ለሚዘራ አርሶ አደር ጥር ላይ አልቀረበም ብሎ እጥረት አለ ብሎ መረጃ መስጠት ትክክል አደለም። የአፈር ማዳበሪያ እንደሚቀርብ ይታወቃል፣ ወቅቱ ይታወቃል። ግን ደግሞ ያልተገባ የውሸት እጥረት የመፍጠር ነገር ነበር የነበረው። በዚህ መሀል እንግዲህ ኃላፊነት የማይሰማቸው አካላት ደግሞ ከመሰረታዊ ህብረት ስራ ማህበር ሊሆን ይችላል፣ ከዩኒየን ሊሆን ይችላል፣ አንዳንድ ደግሞ ትራንስፖርተሮች ጭምር መንገድ ላይ ባልተገባ መንገድ የአፈር ማዳበሪያ ሲሸጡ ያዝናቸዋሉ። ሲዳማ ክልልም በዜና ሰምታችኋል ብዬ አስባለሁ። አመራሮቻችን ላይ ጭምር ታች ላይ እርምጃ የተወሰደበት ነው የነበረው። መንገድ ላይም ከተገኘ እርምጃ የመውሰድ እንዲሁም አርሶ አደራችን ከህገወጦች እንዳይገዙ ተደጋጋሚ መግለጫም ተደጋጋሚ መረጃም ስንሰጥ ነበር የነበረው እና ትልቁ ነገር ይህንን ህገወጥ ዝውውር እንደው መቶ ፐርሰንት እንኳን ባናስቆም ለመቀነስ ምን አይነት ስራ ተሰርቷል ነው። አንዱ የተደረገው ምንድን ነው? ከዚህ በፊት የአፈር ማዳበሪያ የሚያገኙት አራት ክልሎች ብቻ ነበሩ። ያ ማለት የአፈር ማዳበሪያ ግዥ ስርአት ውስጥ የነበሩት አራቱ፣ አማራ፣ ኦሮሚያ፣ የቀድሞ ደቡብ ብሄር ብሄረሰቦች፣ ትግራይ። እነዚህ ክልሎች ላይ ነበር የአፈር ማዳበሪያ የሚቀርበው። በቅርብ አመታት ቤንሻንጉል ገብቷል። አፋር፣ ሶማሌ፣ ጋምቤላ ግን የአፈር ማዳበሪያ ግዥ ስርአት ውስጥ አልነበሩ። እነዚህ ክልሎች ላይ በተለይም በሰፋፊ እርሻ ኢንቨስትመንት ላይ ተሰማርተው የሚያለሙ ባለሀብቶች ነበሩ። ለእነዚህ ባለሀብቶች ከየት ነው የምንፈቅደው? የኢትዮጵያ የግብርና ስራዎች ኮርፖሬሽን የአፈር ማዳበሪያውን የሚገዛው ማለት ነው። አሁን አጠቃላይ የሀገሪቷን የአፈር ማዳበሪያ የሚገዛው በኢትዮጵያ ግብርና ስራዎች ኮርፖሬሽን በኩል ነው። ለእነሱ የሚሆንና እንደ አገራዊ ሪዘርቭ ብለን የግብርና ስራዎች ኮርፖሬሽን የተወሰነ መጠን በሱ በኩል ይገዛል። ያንን ስንሰጥ ምንድን ነው የተከሰተው? አንዳንዶች በትክክል ሳያለሙም ትክክለኛ ያልሆነ መረጃ ከክልልም ደብዳቤ እያመጡ እየወሰዱ አዳማ፣ አዲስ አበባ ወይም ደግሞ ወደ ሌላ ክልል ሲያጓጉዙ እንደነበረ እሱንም መንገድ ላይ የሚያዙ አሉ። አንዳንዶቹን ደግሞ ክትትል እየተደረገ ያው ግብርና ሚኒስቴር ቀጥታ ሳይሆን ለምሳሌ ከፌዴራል ፖሊስ ጋብረን እንሰራ ነበር ከሌሎችም ከሚመለከታቸው ተቋማት ጋር እንዲያግዙን ጭምር ጋብዘን የአፈር ማዳበሪያ ሕገወጥ ስርጭትን ለመግታት ማለት ነው። ባለፉት ሁለት ዓመታትና በዚህ ዓመት ሁሉም ክልል የአፈር ማዳበሪያ የግዢ ስርዓት ውስጥ እንዲገቡን ነው ያደረግ ነው። ለምሳሌ ባለፈው ዓመት የአፋር ክልልን አስገብተናል። በዚህ ምርት ዘመን ደግሞ ሶማሌና ጋምቤላን አስገብተናል። ያ ማለት የትኛውም ክልል ላይ ብታለማ ከዚህ በኋላ ባለሀብትም ከሆነ ከሚያለማበት ክልል ነው የሚወስደው። ስለዚህ ከክልል ክልል ስታዘዋውር ብትገኝ በቀላሉም ትሬስ ማድረግ ወይም ደግሞ መቆጣጠር ይቻላል ማለት ነው። ሌላኛው እንግዲህ ገና ነው አሁን በጅምር ላይ ያለ ስለሆነ ዲጂታላይዝ መደረግ ያለበት ነው። የአፈር ማዳበሪያ ከጅቡቲ ተነስቶ የመጨረሻ ተጠቃሚው ጋር እስከሚደርስ ድረስ እያንዳንዷን ኩንታል ያፈር ማዳበሪያ ቁጥጥር ማድረግ አለብን። ቁጥጥር ለማድረግ እንግዲህ አትስረቁ፣ እንደዚህ አታድርጉ በማለት አይደለም፣ ሲስተም መዘርጋት መቻል አለበት። ሲስተሙ ጊዜ ይወስዳል፣ ሪሶርስ ይፈልጋል። ግን ደግሞ እሱን አሁን የግድ ስለሆነ ወደ ስራ ውስጥ ገብተናል። ምናልባት እንግዲህ አንድ ዓመት ሊወስድብን ይችል ይሆናል፣ አጠቃላይ በሀገሪቱ ያለውን የአፈር ማዳበሪያ አቅርቦትና ስርጭቱንም ጭምር ነው። ከዛ ባሻገር እንግዲህ ነው ቀጥሎ ያለው ጥያቄ ሊሆን ይችላል። ይቅርታ አርሶ አደራችን ለምሳሌ ፍላጎቱን ከእያንዳንዱ አርሶ አደር መሰብሰብ አለበት ነው፣ ዲጂታላይዝ ስናደርገው እኔ ለምሳሌ አርሶ አደር ነኝ ብዬ ራሴ ልውሰድና ቀበሌ ላይ የልማት ጣቢያ ሰራተኞች አሉ። እዛ ሄደ ስታስመዘግብ ምን ያህል መሬት አለኝ፣ ምንድን ነው ማመርተው፣ በሰብሉም አይነት ስለሚወሰን ማለት ነው። አንድ ሰው የጥራጥሬ ሰብል የሚያመርት ከሆነ ዩሪያ ላይ ፈልግ ይችላል፣ ነጩን ማዳበሪያ ማለት ነው። ዳፕ ሊሆን ይችላል የሚፈልገው። ስለዚህ መቼ ነው የምፈልገው? እዛ ቀበሌ ላይ ያሉ አርሶ አደሮች መቼ ነው የሚፈልጉት? ጥር ነው የሚፈልጉት ስ ጥቅምት ነው የሚፈልጉት፣ ህዳር ነው የሚፈልጉት። ይህን ሁሉ ጭምር ታሳቢ ያደረገ የዲጂታል ሲስተም ነው አሁን መዘርጋት ይታሰበው። እንግዲህ ይሄ ደግሞ አንዱ ህገ ወጥን የምንቆጣጠርበት ነው ብዬ አስባለሁ። በዚህ አመት ግን እስካሁን እንግዲህ አንድ ኬዝ ነው እስካሁን ተይዞ ሪፖርት ያለን እኛ ጋር፣ እዛ ውጭ ግን ከዚህ በፊት የነበረውን በከፍተኛ ሁኔታ ቀንሰናል፣ እንደውም አጥፍተናል ወደሚለው እንኳን መቶ ፐርሰንት ባንሄድ አሁን ላይ ብዙም ድምጾች አይሰሙም። በዚህ 2017-18 ምርት ዘመን እያቀረብን ላለ ነው አንድ ኬዝ ነው የተገኘው፣ እሱም ተይዟል። ማዳበሪያው ያው እንዲወረስ ተደርጓል ማለት ነው። ስለዚህ ዲጂታል በተለይ ደግሞ መረጃን ተኮር መረጃ መሰረት ያደረገ ስራ ከተሰራ ደግሞ እንዲህ አይነት የምንጠያየቅባቸው ጥያቄዎች ሁሉ ቀላልና ግልጽ ይሆናሉ። ይብል የሚያስብል ነው። መልካም ከጥራትና ከመሬቱ ባህሪ ጋር የተያያዘ ቀደም ብሎ ለማንሳት ሞክረዋል ምናልባት ጠቅላይ ሚኒስትሩም በፓርላማ ንግግራቸው ይመስለኛል ጥቅምት ላይ ባደረጉት ንግግር አሁን ማዳበሪያ ማቅረብ ብቻ አይደለም የአካባቢውን ሁኔታ የመሬቱን ጸባይ ና ባህሪውን ከግምት ሲያስገባ ያስገባ የማዳበሪያ አቅርቦት ለማድረግም ጥረት እንደተጀመረ ጠቅሰው ነበር እዚጋ ጋ ያለው አዲስ ነገር ምንድን ነው ምንድን ነው የተሰራ ያለ እሱን ግልጽ ላደርግ እንግዲህ ከዚህ ከአስር አመት በፊት ኢትዮጵያ ዩሪያ እና ዳፕ የሚባል የአፈር ማዳበሪያ ነው የምትጠቀመው። ዩሪያ ማለት ናይትሮጅን በውስጡ ያለው ነው። አርሶ አደሮቻችን በደንብ ያውቁታል። ዳፕ ማለት ደግሞ ፎስፈረስ የሚባለው ንጥረ ነገር አለው። ናይትሮጅን ደግሞ በተወሰነ መልኩ አለው። የዛሬ አስር ዓመት አካባቢ ይህ አፈር ማዳበሪያ የተወሰነ አካባቢዎች እንደውም በመላው ሀገሪቱ በሚባል ደረጃ የአፈር ምርመራ ተደርጎ ይህ አፈር ማዳበሪያ መቀየር አለበት የሚል ምክራ ሀሳብ ቀርቧል። እንግዲህ ያው እኔ ምርምር ላይ ነበርኩኝ ይሄ ሲቀየር እንደ ባለሙያም ሆኜ ነው አሁን ማብራራት የምፈልገው። በጣም ጥሩ ይሄ ማዳበሪያ ሲቀየር ወደ ተጨማሪ ማይክሮኒውትረንት የምንላቸው ወይም ደግሞ እጽዋቶች በትንሽ የሚፈልጓቸውን የንጥረ ነገር አይነቶች እንዲይዝ ተደርጎ የአፈር ማዳበሪያ ይሄ ነው ከዚህ በኋላ ኢትዮጵያ መግባት ያለበት የሚል ውሳኔ ተወስኖ ዳፕ ሲገባ የነበረው ወደ ኤንፒኤስ ኤንፒኤስ ቦሮን ኤንፒኤስ ዚንክ ቦሮን የሚባሉ የአፈር ማዳበሪያ አይነቶች መግባት ጀመሩ። በዛ መሀል ምንድን ነው የነበረው ወደ አርባ ሶስት ፐርሰንት የሚሆነው ለምሳሌ የኢትዮጵያ አፈር በአሲዳማነት የተጠቃ ነው። ስለዚህ ቦሮን የሚባለውን ስናስገባ፣ ሰልፈርን ስናስገባ ከአሲዲቲው አንጻር እንዴት ይታያል? ከዛ በተጨማሪ ደግሞ ለእነዚህ ንጥረ ነገሮች ተጨማሪ ክፍያስ መክፈል አለብን ወይ የሚል በምርምር በኩልም የተለያዩ ጥናቶች ሲደረጉ ስለነበረ በዚህ አመት የኢትዮጵያ አፈር በብዛት የሚፈልገው ናይትሮጅንና ፎስፈረስ ስለሆነ ዳፕ ወደሚለው የአፈር ማዳበሪያ መቀየር አለበት የሚል የምርምር ምክረ ሀሳብ ነው የመጣው። ምክንያቱም ግብርና ሚኒስቴር ይሄን አይነት ማዳበሪያ ነው የሚገባው የሚል እንደው ጭፍን ያለው ውሳኔ አይወስንም። ምርምር አለ። ምርምር ተሰርቶ ምክረ ሀሳብ ምክንያቱም ከምርት አንጻር የአፈራችንንም ጤንነት ከመጠበቅ አንጻር በየጊዜው ምርምር ይደረጋል። የዛኔ ምርምር ምክረ ሀሳብ ተከትለን እንግዲህ ላለፉት አስር አመታት ሲገባ የነበረውን ኤንፔስ እና ኤንፔስ ቦሮን ወደ ዳፕ ተቀይሯል። ሌላው አንዱ የነበረው ምንድን ነው? ይህንን የኢትዮጵያን ማዳበሪያ የሚያመርተው ኤንፔስ እና ኤንፔስ ቦሮን የሚያመርተው በዓለም ላይ የሞሮኮ ካምፓኒ ብቻ ነበር። ይሄም አንዱ ተግዳሮት ነበር። ምክንያቱም ራስህን ወስደህ አንድ ሀገር ላይ ብቻ ወይም ደግሞ አንድ ኩባንያ ላይ ብቻ የምትፈልገውን ምርት ስታደርግ ያው ችግር ቢከሰት ራሱ ምን ሊመጣ እንደሚችል በቀላሉ መገመት ይቻላል ብዬ አስባለሁኝ። አሁን ላይ ዳፕ ዓለም አቀፍ የሆነ የማዳበሪያ አይነት ነው። በጣም በርካታ ሀገሮች ይህንን ማዳበሪያ ያምርታሉ። ጨረታም ስናወጣ ከአንድ ሀገር ሳይሆን የተለያዩ ሀገራት፣ የተለያዩ ኩባንያዎች ተወዳድረው መግዛት የምንችልበትን እድል ፈጥረናል። ለዚህ አንዳንድ ቦታ አሁን ማዳበሪያ ቀይረዋል፣ ምናምን የሚል ትክክለኛ ያልሆነም እንትኖች ሲሰጡ ሰማለሁ እና ዳፕ የኢትዮጵያ አርሶ አደር ከዚህ በፊትም ሲጠቀም ነበረ ከአስር አመት በኋላ ወደ ዳፕ መለስ ነው ነው ወደፊት ደግሞ አቅማችን እያደገ ሲሄድ፣ የኢትዮጵያ አፈር በጣም የተለያየ ባህሪ ያሉ አፈር ነው ያለንኛ ምንድን ነው አካባቢን መሰረት ያደረገ የአፈር ማዳበሪያ ምክረ ሀሳብ ይኖረን የሚል በተመራማሪዎችም ዘንድ ይመከራል። ተመራማሪዎቹ ማለት የኢትዮጵያ ግብርና ምርምር ኢንስቲ እነሱም አሉ፣ በክልል ተመራማሪዎች አሉን፣ በዩኒቨርሲቲ ተመራማሪዎች አሉን፣ በሀገሪቷ ላይ ያሉ በአፈር ጉዳይ፣ በማዳበሪያ ጉዳይ ምርምር የሚሰሩ ማለት ነው። ለምሳሌ አንድ አካባቢ ብንሄድ እንግዲህ አርሶ አደራችን የአፈር ምንድን ነው ማኔጅመንቱ የተለያየ ነው። እንደምዘራው ሰብል አይነት ምን አይነት ማዳበሪያ ነው መጠቀም ያለበት፣ ምን ያህል የአፈር ማዳበሪያ ነው መጠቀም ያለበት የሚል እንደው ብንችል ደግሞ ተንቀሳቃሽ የሆነ ላብራቶሪ ኖሮን አንተ መዝራት ስትፈልግ አፈርህ ተመርምሮልህ ወዲያውኑ እንደዚህ አይነት ማዳበሪያ ይህን ያህል መጠን ተጠቀም የምንልበት ደረጃ መድረስ ነው እኛ የምንፈልገው። ዞሮ ዞሮ ግን የአፈር ማዳበሪያ የተቀየረው ባለፈውም በነበረኝ ኢንተርቪው ተጠይቄ ስለነበረ ኢትዮጵያ የሚያስፈልጋትን የአፈር ማዳበሪያ ነው ወይ እያስገባችሁ ያላችሁት የሚል ጥያቄ ነበር። እና መልሱ አዎ የሚል ነው። ጠቅላይ ሚኒስትሩ በባለፈው የፓርላማ ውሏቸው ቀጣይ ሕዳሴያችን ማዳበሪያ ፋብሪካ መስራት ነው ብለዋል። እናንተ እንደ ግብርና ሚኒስቴር ደግሞ ምናልባት የተለየ ውይይትም ሊኖራችሁ ይችላል እና ምን አዲስ ነገር እንጠብቅ? በዚህ ጉዳይ ላይ ምናልባት እሳቸው ካሉት ተጨማሪ ነገር ካለ አፈር ማዳበሪያ ኢትዮጵያ እንድታመርትና ከሀገራችን ማቅረብ እንድንችል ግብርና ሚኒስቴርም ይፈልጋል፣ ይመኛል፣ ይሳካል ብለን ደግሞ እናስባለን። ማንኛውም ጤናማ ኢትዮጵያዊ ይመኛል። ሁሉም በተለይ አርሶና ከፊል አርብቶ አደሮቻችን እዚሁ ሀገራችን ላይ ተመርቶለት በሚፈልግባት ቀንና ሰዓት እንዲቀርብለት ይፈልጋል። ይህንን ግን የሚከታተለው ተቋም ሌላ ስለሆነ እኛ እንደ ግብርና ሚኒስቴር የእኛ ሚና ምንድ ነው? ለኢትዮጵያ የሚያስፈልገው የአፈር ማዳበሪያ ምን አይነት ነው? ለምሳሌ ዩሪያ ስንል ምን አይነት ዩሪያ ነው? የናይትሮጅን መጠኑ ምን አይነት የሆነ፣ ሳይዙ ምን አይነት የሆነ፣ የውሃ መጠኑ ምን አይነት የሆነ የሚል የመስራትና ለሚቀጥሉት አስር እና ሀያ ዓመታት ምን ያህል መጠን ነው የሚያስፈልገን የሚለውን የመስራት ነው። አንዱ የግብርና ሚኒስቴር ሚናው ማለት ነው። ቀጥሎ ያለውን ደግሞ የሚከታተል ሌላ ተቋም ስለሆነ ዝርዝሩን ከእነሱ ብትሰሙት ነው የተሻለው ቢሆነው ማለት ነው። መልካም እንደው ዶክተር እዚህ ድረስ መጣው ስለ ጉዳዩ ብዙ ማብራሪያ ሲሰጡኝ ማህበረሰቡን ወይም ደግሞ አርሶ አደሩን እያሰብኩ ነው። እያንዳንዱን ነገር ሀሳብ ማነሳው እንደው አንዱ አርሶ አደር የእኛ አርሶ አደር ደግሞ አብዛኛው ያልተማረ የመሆን እድሉ ሰፊ ነው። ስለዚህ ማዳበሪያ የማግኘት ያለማግኘት ሲባል በሂደት ውስጥ በስርጭት ውስጥ ምን ሊገጥመው ይችላል፣ ምናምን ብዙ ሂደቶች ውስጥ ይኖራሉ። ስለዚህ በስርጭት አካባቢው ላይ ማዳበሪያ ለመውሰድ በሚያደርገው ረገድ እንዲ ነገር ቢገጥም እንዲ ማድረግ ይችላሉ የሚሉት ሀሳብ ካለ የመጨረሻ ድል ስጠው እንደ መልእክት። አንዱ የአፈር ማዳበሪያ በግለሰብ አይቀርብም። ስለዚህ ከግለሰቦች ላይ መግዛት የለባቸውም ነው። እንደውም የሚሸጥ ግለሰብ ካገኙ ለሚመለከተው እንዲያሳውቁ ነው የምንፈልገው። ምክንያቱም የኢትዮጵያን እስካሁን ድረስ በተለይ ዩሪያና ዳፕን የሚሰራጨውም የሚገዛውም በመንግስት መዋቅር በኩል ስለሆነ ሁሉም አርሶና ከፊል አርብቶ አደሮቻችን መግዛት ያለባቸው ከመሰረታዊ ሕብረት ስራ ማህበር ነው የሚል ነው። ሌላው ከዚህ በፊት የነበረው ምንድን ነው፣ አርሶ አደሩ ለምሳሌ ማረስ ጀምሮ ማዳበሪያ ሊፈልግ ይችላል። ለዚህ የስራ ሰዓትም እንዲያሻሽሉ የመሰረታዊ ሕብረት ስራ ማህበሮችን በጣም ከክልሎች ጋር በምናደርገው ውይይት አንዳንድ ቦታ ላይ ከዚህ በፊት ለምሳሌ 11 ሰዓት ላይ ዘግቶ የሚሄደውን ቢችል እስከ 12 ሰዓት እስከ ምሽት አንድ ሰዓትም እንዲሰሩ ጭምር እያደረግን ያለ ነው። ማዳበሪያ ቀርቦ ግን መጋዘን ውስጥ ማዳበሪያውን እያዩት የማይሸጥላቸው ካለ ለክልል ግብርና ቢሮም ማሳወቅ ይችላሉ፣ ለወረዳም ማሳወቅ ይችላሉ። ምክንያቱም በመሰረታዊ ህብረት ስራ ማህበር በኩል ስለሆነ አብዛኛው ማዳበሪያ የሚሰራጨው ማለት ነው። መልካም። ዶክተር ሶፊያ ካሳ የግብርና ሚኒስቴር ሚኒስትር ዴኤታ። ከጊዜው ሰውተው እዚህ ድረስ መጠው ላደረጉ ነው ቆይታ እጅግ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ክቡራን ተመልካቾቻችን ሳምንታዊ የአዲስ ገበያ ዝግጅታችን ይህንን ይመስል ነበር። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነበር። ሳምንት በተለየ እርሰ ጉዳይ በተመሳሳይታት እስከምንገናኝ በያላችሁበት ተነስተልን።